ተመለስን። የተከበራችሁ ተመልካቾቻችን አብራችሁን ስላላችሁ ከልብ አድርገን ነው የምናመሰግነው። ኤሜን 247 የመጀመሪያው ምዕራፍ ዝግጅታችን እየተከታተላችሁ ነው የምትገኙት። እስከ ምሽት አንድ ሰዓት ድረስ የተለያዩ ጉዳዮችን ወደ እናንተ ማሻገራችን እንቀጥላለን። አሁን ደግሞ የምናልፈው ወደ አምሻሽ ቅኝታችን ነው። በተለይ እንደሚታወቀው የተለያዩ በዓላት ሲኖሩ ሲቃረቡ፣ መዲናችን አዲስ አበባ ላይ ሻጭና ሸማችን የሚያገናኙ የተለያዩ ኤግዚቢሽንና ባዛሮች ይከፈታሉ። አሁንም ደግሞ ከፊታችን የሚከበረውን የኢሬቻ በዓልን በማስመልከት የተለያዩ ባዛሮች በተለያዩ የከተማ አቅጣጫዎች እንዲሁም ኤግዚቢሽኖችም ጭምር ተከፍተዋል። ለአሁን የመረጥንላችሁ በተለይ ደግሞ በሳርቤት አካባቢ የአፍሪካ ሕብረት የገበያ አዳራሽ የተከፈተውን ባዛር አስመልክቶ ባልደረባችን የሸዋስ አለ በስፍራው ነው የሚገኘውና ያለውን ነገር ይነግረናል። እንደምናመሸ የሸዋስ እስቲ ምን ይመስላል ባዛሩ አስቃኘን። እንደምናመሻችሁ ተመልካቾቻችን፣ እንደምናመሸሽ ጸጋም። ቀደም ሲል እንግዲህ አንቺ እንደገለጽሽው የተለያዩ ባዛሮች እንግዲህ ከትናንት በስቲያ ጀምሮ በመላው በአዲስ አበባ ማለት ነው ባሉ አስራ አንዱም ክፍለ ከተሞች የባዛር ኢሬቻን ምክንያት በማድረግ የግብርና ምርቶችና የተለያዩ አልባሳቶች ባህላዊ አልባሳቶች የሚቀርቡባቸው ባዛሮች ተከፍተዋል ማለት ነው። ከነዛ መካከል አንዱ ቀደም ሲል መግቢያሽ ላይ የጠቀስሽው ይሄ ሳርቤት አካባቢ የሚገኘው በቅርቡ ከኮሪደር ልማቱ ጋር አምሮ ና አሸብርቆ የተመረቀው አፍሪካ ሕብረት የሚል ስያሜ የተሰጠው የገበያ ማዕከልና ግዙፍ የመኪና ማቆሚያ ስፍራ አለ። እዚህ ስፍራ ላይ ነው እንግዲህ የኢሬቻ በዓልን ምክንያት በማድረግ እንግዲህ ባዛሩ የተከፈተው። የተለያዩ የግብርና ምርቶች ቀርበዋል። በዚህ ባዛር ላይ በርካታ ሽንኩርት፣ ድንች፣ ቲማቲም እንዲሁም ደግሞ ፍራፍሬዎች፣ ብርቱካን፣ ሙዝ የመሳሰሉ ፍራፍሬዎችም እንቁላልን ጨምሮ ማለት ነው ቀርበዋል እና በርካቶችም አሁን መሺ ሊታያቸው ምናልባት ማልበሻቸው ሰዎችን ላይ እየተመለከታችሁት ከሆነ ተመልካቾቻችን፣ በርካቶች በሰልፍ ጭምር ነው ይህንን ሲገዙት የነበረው እና መክፈቻው ዕለት ላይ በአጋጣሚ ሆኖ እኔ ነበርኩና ዋናው ኤግዚቢሽን ማዕከል ላይ ባዛሩ ተመርቆ ሲከፈት እኔ ነበርኩና፣ ከፍተኛ አመራሮቹ ማህበረሰቡን ተጠቃሚ በማድረግ ኢሬቻን ምክንያት በማድረግ ማህበረሰቡ ተጠቃሚ እንዲሆን ነው እነዚህ ባዛሮች የከፈት ናቸው የሚል አስተያየት ምክትል ከንቲባቱ ጃንጥራር አባይን ጨምሮ ሲጠቅሱ እንደነበረ እናስታውሳለን እና ከአስራ አንዱም የአዲስ አበባ ክፍለ ከተሞች ማለት ናቸው እነዚህ ባዛሮች ተከፍተዋል። በርካታ የማህበረሰቡ ክፍልም በነዚህ ባዛሮች እየተገኘ ሸመታ እያከናወነ እንደሚገኝ ነው እየተመለከትን የምንገኘው። ሌላው አልባሳቶቹ ናቸው። እሬቻ በዓል እንግዲህ የፍቅር የሰላም የአንድነት በዓል እንደሆነ ይታወቃል ና ባህላዊ አልባሳቶችንም ጭምር በመልበስ እንግዲህ እነዚህን እንትኖች እንቅስቃሴ እንደሚያደርጉ እናስታውሳለን እና በዓሉን ለማክበር ባህል አልባሳት ያስፈልጋሉ ከጀርባ እንደምትመለከቷቸው በነዚህ ባዛሮች ውስጥ ማለት ነው የባህል አልባሳት በስፋት እየተሸጡ ነው የሚገኘው እንግዲህ እኔ የሚገኝበት የአፍሪካ ሕብረት የገበያ ማዕከልም አንዱ ነው እና በርካታ አልባሳቶች የባህል አልባሳቱ በጀርባይ እንደምታዩት እኔም የለበስኩት አንዱ አልባስ ነው እና እነዚህ አልባሳቶች እየተቸበቸቡ እየተሸጡ እንደሚገኙ ለመመልከት ችያለሁ ማለት ነው። እንግዲህ ነገም ይሄ ባዛር የሚቀጥል ነው የሚሆነው እና ተመልካቾቻችን እንግዲህ በነዚህ አይነት ስፍራዎች በመገኘት እኔ ካለውበት የአፍሪካ ሕብረት የገበያ ማዕከልም ድረስ በመምጣት እንግዲህ የግብርና ምርቶችንም እንዲሁም የባህል አልባሳቶችንም በቅናሽ ማግኘት የሚችሉ ይሆናል። እንግዲህ ከወዲሁ መልካም የኢሬቻ በዓል እንዲሆንላችሁ ነው የምመኘው። አመሰግናለሁ። የሸዋስ መልካም ምሽት ይሆንልን። የተከበራችሁ ተመልካቾቻችን ኤኤምን 24 ሰባትን በያላችሁበት ናችሁ እየተከታተላችሁ ነው።